በሰነፍ አዝመር አለፍኩ፣ አረም በቅሎበት አገኘሁት። ለሚስት ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል፣ የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። ነግሬያቸዋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል። ልብ፣ እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እንዳለ ጌታ፣ በዚያችሁ ትንሽ ችግር በበቀለችው አረም በአመል መክፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው፣ ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ድሃ ጦም ማደሩን ካላያችሁት ችግር ነው፣ የነፍሱም ይቅር። የተጎዳ ሰው በግ ከደነበረ የሰው ልጅ ከመረራ አይመለስም ተብሏል። ከመረረው ድሃም ቢሆን ሰብሮ ይበላል፣ ዘግቼ እበላለሁ ስትል። ስለዚህ ጎረቤት ምንድን ነው የሚሰራ? ርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው፣ ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምኖረው አትሉ። ጊዜ ትሰላላችሁ ቁማችሁ ትቆይታላችሁ። ሰው እስኪስተካከል ስተካከል ጠባዩ የከፋ ሰው እስኪስተካከል ስተካከል ትቆያላችሁ። ወዲያው ነው፣ ማንም ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ ሁሉንም ሰው ቆዩት። ይስተካከላል ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ጊዜ ለቤተሰብ እስኪበል ነገሩ እንጂ አዎ ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራችሁ ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናቸው። ለቤተሰብ ጊዜ የሌለው ሰው ለእናቱ ጊዜ የሌለው ለአባቱ ጊዜ የሌለው ለዘመዶቹ ጊዜ የሌለው፣ አሁን ጊዜ የለም፣ ለማንም ጊዜ አይሰጥም። ሰው ውላችሁም ገብታችሁ እንደ ዝንጀሮ ስልክ ስልካችሁን ይዛችሁ ቁጭ ዝንጀሮ ነው። በቆሎ ይዝና አንዳንድ በቆሎ ይዞ ያምጉ ይችላል ያምጉ ይችላል። በቃ ግጦ ሲጨርስ በቃ እንደዚህ ነው። ጊዜ በቀኝ የተሰቀለ ወንበዴ መንግስተ ሰማያትን የወረሳት በሦስት ሰዓት ዝግጅት ነው። ለተጠቀመበት ሰው ሶስት ሰዓት መንግስተ ሰማያትን ያስገኛል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር አይን ስለሌለን ነው። ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። እንዲሁ አይደረስ እኮ ነው። ከዚያ ትሄዱ ማስታወቂያ፣ የማስታወቂያ ሰሌዳ ለማንበብ በየቀኑ ትል ትመላለሳለ። ስራ ወጥቶ ይሆን ጥሩ ነው፣ ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለን? እግዚአብሔር የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተ ክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተ ክርስቲያን ታውቃላችሁ። ይህን ቤተ ክርስቲያን ማለት የእግዚአብሔር መንግስት ማለት። እንዲህ ብሎ ነበረ ጲላጦስ፣ አንተ አይሁድ ንጉሥ ነህ? እንዲህ አለው። ምን ብሎ የመለሰለት? መንግስት የሰ የኮነትም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተ ክርስቲያኔ ምድራዊት አይደለችም ማለት ነው። የእግዚአብሔር መንግስት ማናት? ቃላችሁኝ ቤተ ክርስቲያን አንድ ሳምንት አንድ ገዳም ትሄዱና፣ ጌታዬ ህይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ። ጌታዬ ህይወቴን ንገረኝ። ምንድን ነው የሚነግራችሁ? ነው እየነገራችሁ መስሎኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለህዝቡ በመጽሐፍ። እግዚአብሔር ለህዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለህዝቡ በሉ፣ በምኑ ይነግራቸዋል? በመጽሐፍ ይነግራቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባ ምህረቶ ላይሌነ ይቅርታውን ቸርነቱን ምሕረቱን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ትንኝንም ምንስኳ